ሰላም ተመልካቾቻችን እንደምን ቆያችሁ? ለሕያው ቃላት መቆያችን የዮሐናን ገላጋይ መርጠነዋል። ከዚህ ቀደም እንደሚታወቀው ቆየት ያሉ ሙዚቃዎችን እንመርጥ ነበር። ዛሬ ደግሞ ለቆይታችን እስቲ ደግሞ ከወጣት ድምፃውያን መካከል ካሁኖቹ ሙዚቃዎች ደግሞ ቀለቀል እናድርግ ብለን የዮሐናን ገላጋይ መርጠናል። ቆንጆ ጊዜ እናሳልፋለን። ለዚህ ደግሞ እንግዳ ጋብዣ አለው ትሬዛ ዮሴፍ የሙዚቃ ባለሙያና የስነ ጽሁፍ ባለሙያ ናት። ከኛ ጋር ቆይታ ታደርጋለች። እናንተ አብራችሁን ቆይታ እንድታደርጉ እንጋብዛችኋለን። ትሬዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ለጅማሬያችን እንዲሆን ዮሐና እንግዲህ አዳዲስ ከአዳዲስ ድምፃውያን መካከል ነው ወይም ደግሞ ከኛ ትውልድ ድምፃውያን መካከል ነው እና ሙዚቃው እንዴት አየሽው? ገላጋይ ቆንጆ ሙዚቃ ነው። ከዜማ ከግጥሙ፣ አንጻር ከስነ ጽሁፍ አንጻር እስቲ የተሰማሽ ንገሪኝ። ዮሐና እንግዲህ ገላጋይን 2023 ላይ የዛሬ ሁለት ዓመት አካባቢ ነው ለጆሮ ያበቃው እና ይሄ ሙዚቃ በጣም ሲምፕል ነው። ሪትሚካሊ ይሄ በስልት አኳያ ፖፑላር የሚባል አይነት ነው። ፖፕ ውስጥ የሚመደብ አይነት ሙዚቃ ነው። ልክ ሲጀምር ቤዙ ትንሽ ቀስ እያለ ይጀምር እና ልክ የእሱ ድምጽ ሲመጣ የከበሮ ይሄ ቤዙ ድምጽ ትንሽ እየጋለ ይሄዳል በጣም ተደማጭ ነው ለጆሮ በጣም የሚገባና ሲምፕል ሆኖ ግን በደንብ ተደማጭና ወይም በጣም ጥልቀት ያለው ይዘት ጥልቀት ያለው መልእክት የሚያነሳ አይነት ሙዚቃ ነው። በሙዚቃም ሆነ በስነ ጽሑፍ አኳያ ይሄ ሚዚካሊም ሆነ ሊሪካሊ በጣም ቆንጆ ሙዚቃ ነው። ገላጋይ የሙዚቃው ርዕስ ነው። የገባበት መንገድ አንቺ እንዴት አየሽ? ይገልጸዋል፣ ሙዚቃው በጣም ይገልጸዋል። ልገላግልሽ እኮ ነው ከህመምሽ፣ እኔ ያለውን ልገላግልሽ። እንዴት ነው ገላጋይ የምንፈልግበት እንትን አለ። በነገራችን ላይ ሲሪየስ የሆኑ ኢሹዎች ላይ ብቻ ሳይሆን በእያንዳንዱ ትንንሽ ስሜቶቻችን ላይ ገላጋይ የምንፈልግበት ኢቨን ይሄ እንዴት ነው። ሳይካትሪ ጋር ሰዎች የስነ ልቦና ባለሙያዎች ጋር ብዙ ጊዜ ለምንድን ነው የሚሄዱት? ብዙ ጊዜ ለማውራት እኮ ነው። ይነግሯቸዋል። ባለሙያዎቹ ቁጭ ብሎ ይሰማሉ፣ ሲያነቡ ሶፍት እያቀበሉ ያለው ልክ እኔ ያለሁልሽ፣ እኔ ጋር ንገሪኝ ነው የሚለው እና ብዙ ነገር ነው የሚያቀልላት። ነገርዮ ትንሽ ይመስላል ግን ይሄ እንዴት ነው የህይወትን ያህል ትልቅ ነገር ነው እያወራ ያለው እያነሳ ያለው እና እና ልገላግልሽ ከህመምሽ፣ ከስቃይሽ እኔ አለውልሽ እኔ ገላጋይ ልሆንልሽ መሀል ልግባልሽ ከህመምሽ መሀል ልግባልሽ ነው የሚለው ነው። በጣም ትልቅ የሆኑ እሾዎችን በጣም ትንሽ በጣም ሲምፕል በሆነ ወይ ነው እያነሳ ያለው እና እሱ በጣም ይገልጸዋለን። አጠኝፍምና እንደሰው ላመልሽ አትበይኝ ለኝ ደህና ገጸ ባህሪዎቹ በጣም ይገርሙኛል። ያላቸው ቁርኝነት ያላቸው አንድነት፣ ትስስር በጣም ገራሚ ነው። ሲጀምር ሙዚቃው ምን ይላል? ሳይሽ ነው የማውቅሽ መች ተጠፍኝና ለሰው ላመልሽ ብትይኝም ነይ ደህና ይላል እና ደህና ነኝ ትለዋለች፣ ግን ደግሞ እሱ ደህና እንዳልሆነች ያውቃል። እሱ ነው ስሜትን በደንብ እንዲገልጽ ያደረገው። ያው ሲጀምር ልክ ሲምፕል በሆነ ስልት ነው የጀመረው። ልክ ይሄ ዜማው እየናረ ሲሄድ የግጥሙን ይዘት ያስገባዋል እና እንዴት ነው በጣም የሚቀርበንን ሰው እናት ልጇን እንደምታውቀው ልክ እንደዚህ አባት ልጁን እንደሚያውቀው ጓደኛ የቅርብ ጓደኛሞች ሲተያዩ እንደሚተዋወቁ ሐሳብን በመናገር ሳይሆን በመተያየት ስሜት ለስሜት መግባባት እንደሚችሉና ልክ በዚህ ወይ ነው በዚህ መንገድ ነው የመጣውና ልክ ስሜታችንን ሊነካውም የቻለው ስለዚህ ነው ሳይሽ ነው የማውቅሽ በንግግርሽ ሳይሆን አይቼሽ ወይም ደግሞ ስሜትሽን መረዳት እንዲሁ መረዳት እችላለሁ ነው የሚለውና፣ ይሄ ነው በደንብ እንድንወደውም ወይም ደግሞ ስሜት ለስሜት መግባባትን የገለጸበት መንገዱ ነው እንድንወደው ያደረገ። ስቀሽም ሲቃሽን አያለው እንኳን እችልና ስሜታ እንዲሁ ስታስቢው ለማን የተዘፈነ ይመስልሻል? እኔ በተለያየ አንግል ብናየው መሆን የሚችል ሙዚቃ ነው። አዎ፣ አንድም በእንዴት ነው መተንተን ማለት ማየት የምንችለው ቱበ የሚልበት ፓርት አለ አደለ? በጣም ሲምፕል ነች። ህፃን ልጅ ሲያለቅስ ወይም ሲወድቅ የሆነ ነገር ሲመታው ምናምን ቱበልልኝ፣ ቱበይ አደለ? እኔ ልሸከምልህ ወይም ደግሞ ይሄ ሐዘንህን እኔ፣ አዎ ማንም እንዳይነካ እኔ ልሸከምልሽ፣ እኔ ልሸከምልህ አደለ? በልጅ ስናየው ልክ እቺን በጣም ሲምፕል የሆነችዋን ይዘት አመጣውና ለሁሉም ሰው አደረገው እሱ ለዮሐና እንግዲህ በተባዕት በኩል የመጣ ለእንስት መቆምን ማለት ነው፣ ማየት እንችላለን። አይዞሽ እኔ ያለሁልሽ ብቻሽን አቶኝ ምን ያለው አይደለም አታልቅሽ፣ እኔ ያለሁልሽ የሚለውን ነው የሚያነሳውና ምን ያህል ጥልቀት ባለው መንገድ ስሜትን መረዳት በማየት ከአንቺ ህመም እንዳትታመሚ እኔ ያለሁልሽ፣ አካፊኝና ቀለል ሊበልሽ የሚለውን ነው የሚያነሳውና ከዛ ዜማውን ሲምፕል አረገው። ስለዚህ በይዘትም በዜማን በኩል ሁሉም ሰው መሳተፍ የሚችልበት ሁሉም ሰው ማጣጣም የሚችለው አይነት አደረገው። ስሜትን ትገልጻለች፣ ወንድ ደግሞ ይደግፋል አይደለ በተፈጥሮ ወይም ደግሞ መከታ ይሆናል። አይደለም፣ መከታነት መከታ ነው። ወንድም መከታ ነው። ወንድም ብቻ ሳይሆን ያው ፍቅረኛም፣ ባልም፣ አባትም መከታ ይሆናል። አክቹሊ ወንድም መከታ ነው ነው በአባባል ደረጃ ሲባል እና ይሄን መከታነትን ይሄን ደጋፊነትን ያመጣው በይዘቱ በኩል። ከዛ ደግሞ ይሄ ከልጅ እስከ አዋቂ አካታች አደረገው እሱ ይሄ ቱበይ በሚለው መምጣቱ ከልጅ ከህፃን ልጅ እስከ አዋቂ አካታች አድርጎታል። እና ይሄ ነገር በስነ ጽሑፍ እንዴት ነው በጣም የለመድነው እኛ ቅኔ ሲፈታ ነው አይደለ? ከልጅነታችን ጀምረን በጣም ሲሪየስ የሆነ ነገር ሲፈታ፣ እዚህ ጋ ግን ምንድን አደረገው? ዮሐና ሲምፕል በሆነ መንገድ መጣ፣ ግን በጣም ጥልቀት ያለውን ነገር ስሜትን የሰውን ልጅ ስሜትን ነው የገለጸው። እና ይሄ በጣም ተወዳጅ እንዲሆን አድርጎታል። አልቻለም ማለፍ ገብቶ ጆሮ ማይል ቀጥቶ የራሷ ጉዳይ ሰምቶ፣ ምንድነው ልንወስድ የሚችለው? ከስር ከስንኞቹ ተነስተን ደጋፊነትን፣ መከታነትን፣ ስሜትን በጥልቀት መረዳትን፣ ይሄ ቁርኝትን፣ ጉንኝነትን፣ ቤተሰባዊነትን ማየት እንችላለን። ሰዎች ሲዋደዱ ወይም ደግሞ በግንኙነታቸው ትክክል ሲሆን የሚሰማ አይነት ስሜትን ማየት እንችላለን በዚህ ግጥም አኳያ። ይሄ እኮ በጣም ሲሪየስ ኢሹ ነው፣ ግን እሱ በጣም ቀለል ባለ መንገድ አነሳው እና ቀለል ባለ መንገድ ዜማውን በጣም ቀለል ያለ ነው። የትም አይነት ቦታ መደመጥ የሚችል ነው። ያስጨፍራል። መጨፈርም ትችላለህ። አሁን ይሄ ክለብ ላይም መከፈት የሚችል ነው። መንገድ ላይም፣ ታክሲ ውስጥም፣ የትም ቦታ አይነት መከፈት የሚችል ነው። ኤኒዌይ ማለት ነው። እሱ በጣም ህዝብ ዘንድ ገብ እንዲሆን አደረገው። የግጥሙ ይዘት አነሳሱም እቱ በይላ ብርድ ልሽ ህፃኗ መስማት ትችላለች፣ ታየ በጣም ህፃን ልጆች መስማት ይችላሉ። ከዛ ደግሞ የይዘቱ በጣም ይሄ ሲሪየስ ኢሹነቱ ትልልቅ ሰዎችም እንዲሰሙት ያደርገዋልና፣ ስለዚህ አርት እንዴት ነው ለህዝብ አደለ? ሲሪስነቱ አይደለም የሚታየው ማለት ምንድነው፣ ሀሳቡ ነው የሚታየው ሀሳቡ ነው የምንቀበለው። ሀሳቡ ነው ሀሳቡ ምን ያህል እኔ ጋር መድረስ ይችላል? ወይም ደግሞ እኔ እንዴት ነው ማድመጥ እችላለሁ፣ ኢንጆይ ማድረግ እችላለሁ ስንል ሁሉም ሰው ጋር መድረስ ከቻለ ኢንጆይ ማድረግ ከቻለ ጆሮ ገብ ከሆነ በዚህ አይነት መንገድ መነሳቱ በጣም ቆንጆ ነው ብዬ አስባለሁ። ትሬዛ፣ ቆንጆ ጊዜ ነበረን። ስለ አዋጣሽው ሀሳብ ስለ ጊዜሽ ክብረት ይስጥልኝ። አመሰግናለሁ፣ ስለጋበዛችሁኝ በጣም ተመልካቾቻችን፣ ቆንጆ ጊዜ ነበረን እንዳተረፋችሁበት ተስፋ እናደርጋለን። ደግሞ ሳምንት በሌላ ሙዚቃ ከሌላ እንግዳ ጋር እንገናኛለን። መልካም ሳምንት ይሆንላችሁ።